ያልታሰበ አደጋ አንዳች በረዶ መከራ ላይ ይዝነብብሽ። ወንድም ከሆነ ይዝነብብክ። አዎ ይዝነብብክ፣ መከራ ይውረድብክ። ከመከራ አትውጣ። አልቅስ፣ ስቅስቅ እያልክ አልቅስ። ድንጋይ ላይ እያስቀምጥክ፣ ድንጋይ ላይ ተቀመጥ። ታፕታፕ አድርጉ። ወየኔ ፍቅር ስልኬ ነው ጠላቴ። እንዲ በስማም ብላ። ደግሞ ዛሬ ከሰላም ደቡብ ሊያነካኩኝ ነው እንዴ? አልሳደብም። በራሴ ጉዳይ ጨረስኩ። በራሴና በራሴ ጉዳይ በራሴ መንገድ ስትመጡ መልሰጣችኋለሁ። ከዛ ውጭ ታንቃችሁ ሙቱ። አዎ ታንቃችሁ ሙቱ። እኔን ወክላችሁኛል እንዴ? ድሬዷን ወክዬ እንድሰድብላችሁ ወክላችሁኛል? የድሬዷ ተወካይ ማን ነው? እኔን በስድብ ያደረገኝ ምን ነው? ድሬዷን በስድብ እናስተዋውቃት አላችሁ? ጥጋችሁን ጥጋችሁ ነው ያዙ። ጥግሽን። አትዥም አጠጣሻለሁ። አጠጣችኋለሁ። ጉዳይ ከትላንት ጀምሮ ትላቀሱብኝ ላችሁ ምድር የሚያላቀሳችሁ ድሞ ሰላም የደቡዋ ስትሳደበች። በምንም የተነሳ ሰላም የደቡዋ ልትሳደብ አትችልም። ወይ ሄዳችሁ ኮመንት ስር አልቀሳችሁ ነው። እንትዋወቃለን እኮ ስቅ ስቅ እያላችሁ ኮመንት ስር እያለቀሳችሁ ነው። ሳንፈልግ ተሳዳቢ ያረጋችሁ ሰላምንም ሄዳችሁ አልቀሳችሁባት ነው የሚሆነው። አዎ አልቀሰሽባት ስቅ ስቅ ብለሽ ሰላም ኮመንት ስር ሄደሽ አልቀሰሽ። አቀመሰቻችሁ የስራው ባህሪ ነው። ከቀመሳችሁ ቀመሳችሁ ነው። እናንተ ሄዳችሁ አልቀሳችሁ። እናንተን ሰደበች ማለት የድሬዳዋን ህዝብ ሰደበች ማለት አይደለም። ልትሰድብም አትችልም የድሬዳዋን ህዝብ ሰላም። አዎ ሄደሽ ኮመንት ስር ስትነፋ ረቂባት። አቅምሳች ነው። ድንኳን ስትጥ እንዳለ ለቀስተኛ በስቷል። የታወቀ ነው። በተገኘው አጋጣሚ ማልቀስ ነው ስራችሁ። ስለዚህ ስታቀምሳችሁ እኔ ምንም ልተባበራችሁ አልችልም። ቤቱን በጊፍት ባርኩ ጣኑ ሳይጨስ በፊት እናንተ እኮ የተዘጋ ፋይል ይቅርታ የተጠየቀ ፋይል እንደ አዲስ ካላንቀሳቀስን የምትሉ ሰዎች እኮ ናችሁ። በጣም እንዲቀድም ኪሳችሁ ግቡ። ዛሬ ደግሞ የሆነ ወርቃማ ከሰል ነው የገዛሁት። እናንተ እናንተ እንኳን በወርቅ በዳይመንድ የተሰራም ከሰል ብናቀጣጥል አይሳካላችሁ፣ አይሳካላችሁ። በዳይመንድ ራሱ በዳይመንድ ሁሉ አድርገን ብናደርገው አይሆንላችሁም። ይኸው ወርቃማ ከሰል ገዝቼ አፈር ብሎ አፈር ያስበላችሁ። ወርቅ አትልበሱ፣ አይ ወርቅ አትልበሱ፣ እንደው ወርቅ እንዳማራችሁ ኑሩ። ደግሞ ለእናንተ ወርቃማ ከሰል መግዛት የሰው ናችሁ? ብዬ ቁጭ ብለሽ በዜሮ ጭራሽ እንትና እንትናን ሰደበች ትለኛለች። እማትሰዳደቡት እናንተ እናንተ ስድብ አታውቁም። እኛኛ በስድብ ነው ያስመረቃችሁን? እንዴ! ምን ነው እኛም በስድብ እናሳወቃችሁ። ሚዲያው ላይ እንዲሁም ታውቀናል። በስድብ እንኳን ሌላ ጨመራችሁብን። እንዲሁም ሚዲያው በስድብ በረገጣ ነው የሚያውቀን። እንኳን ሌላ በአናታችን ላይ እናንተ ጨመራችሁ። ታፕታፕ አድርጉ። ይ ገና ከመግባቴ ተለክፈኛለች። ታፕታፕ አድርጎ አስር ሺህ ያስገቡ? ሪም ጎልድ እንዴት ነሽ? ሲዲ ምንድነው? ምንድን ነው የጻፍሽው? ሰንዴ የለ ያበላሹ ኖ ሄኒ እየመጡ እንትና እንትና አንተ ሳድባለች ይላሉ። ሄኒ እኔን ድሬዳዋን ወክዬ እንድሳደብላችሁ ወክላችሁኛል እንዴ? ጌታ እኔ አሁን ላይ አልገባ ያለኝ ነገር የሆነ ነገር ስለ ድሬዳዋ ሲፈጠር ሁሉም ግልብጥ ብሎ እኔ ጋር ይመጣል። እኔ ደግሞ እንደ አንድ ድሬዳዋ ልጅ ማስማማትና ማግባባት እንጂ ከተማዬ እኮ እኔ በስድብ አልወከለኝም። ለራሴ ለምሳደበው ይደብረኛል። እንኳን ድሬዳዋን ወክዬ እዚህ ጋር ልሳደብ። ደግሞ ሰላም ደቡብ ድሬዳዋን ሰደበች። በፍጹም ሰላም ደቡብ ድሬዳዋን ልትሰድባት አትችልም ሄደሽ ኮመንት ስራ አለቃቅሰሽባት ሆነ ከሆነ ያለቀሽዋን አጠጥታሽ ይሆናል ዛትስ ኦል ከዛ ውጭ ግን ፐርሰናሊ ድሬዳዋን እና ህዝቡን ከተማውን የምትሳደብበት ምክንያት ሰላም የላትም አዎ ጉቺ ያው ሰው ዛሬ ነው ገና ሪከርድ ምንም ምንም እያየ ያለው የማታውን ነገር ዛሬ ነውና በዛ ነው ሰው እያወራበት ያለው ምንም መሳደብ አያስፈልገውም ተሳዳቢም አይደለንም እንድትሳደቢም አንፈልግም አንቺ በገባሽ እና በተረዳሹ መልኩ ነው ሰው ሁሉም የራሱን ስሜት እንዲያደርግለት ስለሚፈልግ ብዙ ሊል ይችላል። ግን እዛ ውስጥም የታዘብኩትኝ ሊያነካኩ የሚፈልጉ ሰዎች በጣም ብዙ አሉና እርስ በርስ ጥንቃቄ አድርገን ነው ነገሮችን ማስኬድ ያለብን። ሪከርዶች ደግሞ በጣም እየወጡ ነው እና በጥንቃቄ ነው መሄድ ያለብን። እርስ በርስንም ለማነካካት የሚፈለግበት አግባብ አለ። እሱም ልክ አይደለም። ይቅርታ እየጠየቀ ነው አሁን። ናሆሚም ቅድም ኢትቤ ጋር መጥቶ ይቅርታም ሲጠይቅ ነበረ ተረድቶ ነገሮችን። ብዙ ያላሳመናቸው የእሷ ጉዳይ ነው። በቃ ይቅርታ ጠይቃለች። አንቺም ጋር ማድረግ ያለብሽን አድርገሻል። ሁሉም በራሱ መንገድ ደግሞ ማድረግ ያለበትን ያድርግ። በህግም መጠየቅ ካለበት ይጠይቅ። ማድረግ ያለብን እዚሁ ፕላትፎርም ላይ እያደረግን ያለነውን እንደየራሳችን እናደርጋለን። አንሰድብም፣ አንሰዳደብም ተሰደብም ብለን እየጮ ሶሪ፣ ስልክ እንጂ ተሰደብን ብለን እየጮኸን እኛ ተሳዳቢ አንሆንም፣ እንደዛም አይደለንም። እና ኮሜንት ላይ ሆን ብለው በዚሁ ርዕስ እንድትመላለሽበት የሚፈልጉ ሰዎች ስላሉ ጥንቃቄ። አንቺን ሆን ብለው ነው እንደዚህ የሚያስደርጉች እና ያው እንደ ድሬ ልጅ ደግሞ ከዚህ በፊት የሰራሽውም ስራ አለ። እንደዚሁ አይነት ነገር ገጥሞን ጫት ቃሚዎች ነው ተብለን አንቺ ቤት መተን ልጁ ገብቶት ይቅርታ ጠይቆ ኢቨን ስፖንሰር ልታደርጉት ቃል ገብታችሁ ምናምን መልካም የሆነ ነገር የተፈጠረ ነገር አለ እና ነገሮች በመልካም እንዲያልቁ ጥረታችን ነው። ህግም ከተባለ ህግ ጋር መሄድ ያለባቸው ሰዎችም ይሄዳሉ። በቃ የህዝብ ሆኗል፣ እንደ ህዝብ ነው እንጂ በግል አንቺ የምትናገሪው እንትን የምትዩ ነገር የለም። በቃ የተሰማሽን ማድረግ ያለብሽን አድርጊ። ግን አደራሽን፣ ጉቼ ሊያነካኩ ከሚሞክሩ ሰዎች ጥንቃቄ አድርጊ። እሺ እሺ እሺ እሺ

ባርኩ። እጣኑ ከመጨሱ በፊት ኪስሽ ጊዜ ዝም ብለሽ ተደቃቅመሽ። የሚደቃቀንብኝ ሰው ነው ያስጠላኝ። አትደቃቀምብኝ። ጉቺ አንገትሽ መስቀል በጣም ያምራል። አመሰግናለሁ። ታካሚ ነኝ። በጣም ያመመሽ ቴንኪው ይሄን እጣኔ እና ከሰል ያለቀ እናንተ አያልፍላችሁም። እና እኔ እድሜ ልኬን እናንተን ስመርቅ እናንተ ነገራችሁ አይሳካም። እና ኮመንት ስር ከመሳደብ አትወጡም። እና እድሜ ዘላለሜን እጣኔን እንዳጨስኩኝ እድሜ ዘላለሜን ጭራሽ በወርቅ የተነከረ እከሰል ገዝቼ መጣው። እናንተም እንኳን በወርቅ በዳይመንድም የተለወሰ ባመጣት አት ለወጡ አትለወጡ። ቴንኪው ዛሬ ዛሬ እንደውም ስፔሻል ምርቃት ነው የሰጠ ብቻ ነው የሚመረቀው ምንም ዝም ብዬ አየኋችሁ አየኋችሁ ያው ናችሁ። የምትቀየሩ ሰዎች አይደላችሁም። ሌሽ ነው ለእናንተ ጣኔን ስጨርስ ውለው ምንም አትሰሩ። ከንፈርሽ ያምራል ይለኛል። ማሚ ልንጫወት